ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እኔ ጋ እግዚአብሔር ይመስገን ሰላም ነው። ሊበላችሁ ምን ሊበል፣ በእናታችሁ፣ አረ በጣም ነው የሚያስጠላ፣ አረ በጣም ነው የሚከብዶ። እናንተ እቺ ልጅ፣ እቺ ልጅ ገና ምንም ነገር የማታይ ልጅ ተገደለች ሲባል ምን ይሰማል? አረ በፈጣሪ፣ ለዛው በባላ በባላ በእጃ በገዛ ባሉ ተገደለች። ይህ አርቲስት ታቃላችው የኦሮምኛ ዘፈን እንዴት እንደሚጨፍሩ ብዙ ዘፈኖችን ነው የጨፈረና፣ እንግዲህ እጅን አርቲስት ማጣዋት ከእንቅልፍ እንደተነሳችው ወርቃ ሞታለች ነው የሚባለው። እንግዲህ ወርቃ ሞታለች እንዴት ነው ሰው ልጅ እንትን ውስጥ ወድቆ የሚሞተው? ሰው ጤነኛ ሰው እንዴት ነው ወዳው እንደዚህ ወድቋል ሞቷል የሚባለው? ልጁ ግን ታስሯል አሉ። ይሄ ዘፋኙ ማለት ነው ይሄ አርቲስቱ ታስሯል ነው የሚባለው። እኔ የሱ ብዙ ማልከታተልም ግን የእውነት ይች ልጅ በጣም አንጀቴ ነው በላችን። ይዋ ትስቲ በእናታችሁ ምንም የማታይ ልጅ እኮ ነው ምንም ነገር። በቅርቡ ነው ራሱ ቀለበት ራሱ ያደረገላት እና እንዴት ነው ተገደለች ወይ ሞተች ምባለው እንዲ በቀላሉ ማለት ነው። ገና ህጻን ልጅ ምንም የማታ ምንም የምታቁ ነገር የለም። በቅርቡ ነው የተመረቀች እኮ። በእናታችሁ በጣም ነው አንጀቴን የበላችኝ። እግዚአብሔር ነው ምላችሁ እና አሁን ቶክቶ ቶክቶ መንደርገብቻ ያየውትና ዛሬ ጠዋት ባላ ወረወራ፣ ሌሎቹ ባላ ወርውሯት ነው የሞተችው ይላሉ። ሌሎቹ ደግሞ ከሰው ጋር ተጣልታ ተናዳ ራሱን ወርውራ ሞተች። እንዴት ነው ሰው ልጅ ከመሬት ተነስቶ ራሱን መወርውር? የፈለገ ነገር ብፈጠር፣ የፈለገ ነገር ብኖር፣ እንዴት ነው ይች ልጅ ራሷን የምትወርውረው? ከፍ ጎድ ብላ ራሷን አጠፋች። ሌሎቹ ደግሞ ሰው ነው የወረወራት፣ ሰው ነው የወርውራት። የገደለ እሱ እስር ቤት ነው አለ ተብለዋል። እንግዲህ እኔ ቀለባ ታደረገላት እንጂ አንድ ቤት ውስጥ እንደምኖሩ ራሱ አላቅም ነበረ። ለካ አንድ ቤት ውስጥ ነው የሚኖሩ አሉት። እንግዲህ ባልና ምስቶ ነው፣ አንድ ቤት ውስጥ ነው የምኖሩ። ነው የሰማት ማለት ነው። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ወይኔ መድኃኔዓለም እናቷ ምንትል በጣም ምስኪን የሆነች እናት ነው አላት ብታው ማለት በጣም ህዝቡን በጣም የምትመርቀውም አለ ሰውን የምትመክረው የእሱም እናት የእሷም እናት በእግዚአብሔር የምኖሩ ሰዎች እግዚአብሔርን የምፈሩ ሰዎች ነበሩ። እንዴት እንዲህ ያደርጋል ነው እኔ አንድ ልጅ እንዳ ከዚህ በፊት እዚህ ላይ ላይ እንዳያችሁ፣ ኢትዮጵያ ውስጥ ሳይሆን እነሱ ኢትዮጵያዊ ነው። በተግሌል እሱ በቁርባን ከሷ ጋር ግብቶ በጭርቀን ውስጥ ተገድሎ ገድላት፣ ቤት ውስጥ ሬሳሱ ሸኪኑ ጎረቤት ገብቶ ቤትን አይተዋል እንደሚባለው ማለት ነው። እንግዲህ ይሄ ኢትዮጵያ ውስጥ ስለሆነ ነው ዛሬው ዛሬ የታወቀ ማለት ነው። እስከ መቼ ነው ግን እስከ መቼ ነው ግን ሰው መኖር እየፈለገ ሳይኖር የሚገደለው? ሰው መደሰት እየፈለገ እጅ ልጅ አሁን ብሮታ ያልጠገበች ወልዳ ልጅ ያላየች ተምራ ተመርቃ እንዴ የምትገደሉ? ለምን ለምን ለምን? ባለ ቢሆንም እኮ ካልፈለጋት ማሸኛት መለያየት እያለ መገዳደሉ ለምንድን ነው? ሰው ምመርጦ ነው የኔ ጥያቄ። ማስገደል መገደል መግደል ማስገደል ለምንድን ነው ምርጫ የሆነ? በዚህ ሰዓት ግን መለየት የሚባሉ ነገርም እኮ አምሯች ውስጥ ቢያስገቡ ምን አለ? መገደል እንደሚያስቡ ሁሉ በቃ ካልወደድኩ ካልወደደች መለየት የምባለው ነገር ለምንድን ነው? አእምራቸ ውስጥ ማያመጣው ሰው ልጅ ሮጣ ያልጠገበች፣ እውነቴ ነው ምላችሁ፣ ወልዳ ያላየች፣ ምንም ሳታይ እንደዚህ መቀጣት፣ አንጀት ነው ምባለው። እግዚአብሔር አንጀቴን ነው በላችኝ፣ ማርያምን ነው ምላችሁ ወይኔ እናቴ በጣም ነው የምታዛዝ ነው። በጣም በተለይ ቶክቶክ ላይ ስትዘምሮ ብታውት የሞተችውን ካናት መስለው የምንረይ ነው ምላች ወይ መዳናለ እናንተ። ኖርን አለን ንብረት ገንዘብ እንደዚህ ነገሮች ስናስቦ አሁን ለምሳሌ በተለይ እኛ ሴቶች አረባ ሀገር ተቃጥለን ተቃጥለን ተቃጥለን ከዚህ ህይወት ወይም ትዳር ነው ብለን ወደ ሀገራችን እንሄዳለን። እዛ እሳት ነው የሚጠብቀን፣ መገደል ከዚህ በፊት በቅርቡ ማለት ነው በቅርቡ ከዚህ ትዳሪ ነው ብላ ወደ ኢትዮጵያ ስትሄዶ ጓላት በር ዘግቶባት ክራይ ቤት ርዕሳው ሲሸት ነው አሁንም ፖሊስ ተጠርቶ በሩ ተገልጦ ስሬ ሳይታየ ማለት ነው። እንዴት ነው ይሄ የሚሆነው? እና ለምን ነው ይሄ ሁሉ የሚደረገው ሴት ልጅ ላይ? አረ በዛ፣ አረ በዛ፣ በእውነት በዛ፣ በጣም ነው በዛ። ሴት ልጅ ማለት እኮ ሁሉም ነገር ናት እዚህ ምድር ላይ ይች ልጅ አሁን ይህ ትስቲ በእናታችሁ ምንም የማታቆ ልጅ እንድዚህ ስትቀጣ እንደዚህ ስትቀጠፍ በሕፃንነቷ ምንም ለሮጣ ያልጠገበች ልጅ ወይኔ፣ በጣም ነው አንጀቴን የበላችኝ። ማርያም፣ በጣም ነው አንጀቴን የበላችኝ። ሊነግራችሁ አልችልም። እግዚአብሔር እንምላችሁ አልቅሼ አልቅሼ አልቅሼ አልቅሼ ባልቁም ስለሆን ቪዲዮ ሊሰራ የመጣት ማለት ነው። ለምንድን ነው ህይወት ውሸት የሆነችው? እናንተ ዚህ ምድር ላይ በቃ እኮ ህይወታችን እኮ ውሸት ናት። ምንም ማለት እውነት የላትም እኮ ህይወታችን። ዛሬ ካደርን እኮ ነገ ደግመን ማደራችን ውሸት እየሆነ ነው። ሰውን አምነን ፍቅር ነው ትዳር ነው ህይወት ነው ብለን መጀመር እኮ ውሸት እየሆነ ነው። እናንተ እንዴት ነው ሰው አምነው፣ ለምሳሌ አንድ ወንድን አምነው አግብቶ መኖር እንዴት ምስባል ነው እንደዚህ ሞት ሞት ሞት ሞት። አረ በተለይ ሴት ልጅ ላይ የሚደረጉ ድርገት፣ ሴት ላይ የሚደርሶ ጥቃት መቼ ነው የሚያቅበቁ? መቼ ነው የኔናት እናት ነፍስሽ በጸነገነት ያኖርሽ። እኔ ምንም አለልሽ። ወይኔ መድኃኔዓለም።